በመጀመሪያ ጉዞው ከጳውሎስ ጋር አብሮ የሄደው ማን ነው? የጳውሎስ የመጀመሪያ ሚስዮናዊ ጉዞ ከአይሁድ ማህበረሰቦች ባሻገር በክርስትና መስፋፋት ውስጥ ቁልፍ ጊዜ ነበር። እሱ ብቻውን አልሄደም። በማበረታቻውና በልግስናው ከሚታወቀው ከበርናባስ ጋር አብሮ ነበር። በርናባስ ጳውሎስን ሌሎች በሚፈሩት ጊዜ ከሐዋርያቱ ጋር አስተዋውቆት ነበር። የእነርሱ አጋርነት ወንጌልን በማስፋፋት ረገድ ያለውን ኃይል ያሳያል። በርናባስ ከቆጵሮስ የመጣ ሲሆን ይህ ደሴት በጉዟቸው የመጀመሪያ መዳረሻ ነበረች። አንድ ላይ ሆነው በምኩራብ ሰበኩ፣ ተአምራት ፈጸሙ እንዲሁም ተቃውሞ ገጠማቸው። የእነርሱ የቡድን ሥራ ብዙ አሕዛብ የኢየሱስን መልእክት እንዲሰሙና እንዲያምኑ ረድቷቸዋል። መንፈስ ቅዱስ በኃይልም ሆነ በአቅጣጫ መራቸው። ሌላው በመጀመሪያ ከእነርሱ ጋር የተቀላቀለው የበርናባስ የአጎት ልጅ የሆነው ዮሐንስ ማርቆስ ነው። ሆኖም ዮሐንስ ማርቆስ በጉዞ መጀመሪያ ላይ ትቷቸው ወደ ኢየሩሳሌም ተመለሰ። ይህ ውሳኔ ከጊዜ በኋላ በጳውሎስና በበርናባስ መካከል ግጭት አስከትሏል። አሁንም፣ በዚህ የመጀመሪያ ጉዞ፣ ጳውሎስና በርናባስ ትኩረታቸውንና ለተልዕኳቸው ታማኝ ሆነው ቆይተዋል። በዚህ የመጀመሪያ ጉዞ ላይ የጳውሎስ አጋርነት ከበርናባስ ጋር ለወደፊት ተልዕኮዎች መሠረት ጥሏል። እንደ ኢቆንዮን፣ ልስጥራንና ደርቤን ባሉ ከተሞች ሲጓዙ አብረው አደጋ፣ ውድመትና ደስታ ገጠማቸው። በመታዘዛቸው ብዙ አብያተ ክርስቲያናት ተተከሉ። በመጨረሻ፣ እግዚአብሔር ስላደረገው ሁሉ እየመሰከሩ ወደ አንጾኪያ የተመለሱት ጳውሎስና በርናባስ ናቸው።